በባለሙያ የማይፈጸም የእንስሳት እርድ በቆዳ ጥራት ላይ አሉታዊ ተጽዕኖ በማሳደር ከዘርፉ የሚገኘው ገቢ እንዲቀንስ ምክንያት መሆኑን ኢንዱስትሪ ሚኒስቴር አስታወቀ። የእንስሳት ሀብት አጠቃቀም ከልማዳዊ አሰራር ባለመላቀቁ በተለይም የቆዳና ቆዳ ውጤቶች አምራች ኢንዱስትሪው ጥራት ያለው ጥሬ ዕቃ እንዳያገኝ አድርገዋል። የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሎልታ የእንስሳት እርባታው ስጋን እንጂ ቆዳን ታሳቢ ያለማድረጉንም አንስተዋል። ይህም የእንስሳት ቆዳ ጥራት እንዲጓደልና ለሚፈለገው ጥቅም እንዳይውል ማድረጉን አመላክተዋል። ኢትዮጵያ የእንስሳት ቆዳን ጥራትና ተወዳዳሪነት ለማሳደግ የቆዳ ልማት ስትራቴጂ አውጥታ መተግበር ጀምራለች። በስትራቴጂው በቆዳ ጥራት ላይ እያጋጠሙ ያሉ ችግሮች በጥናት መለየታቸውንና ለዚህ የሚሆን መፍትሄ መቀመጡንም አንስተዋል። ዘገባው የኢዚያ ነው። ኢትዮጵያና ፋኦ በግብርናና ምግብ ስርዓት ላይ ትብብራቸውን ለማጠናከር ተስማሙ። የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው ከዓለም ምግብ ድርጅት የምግብና ግብርና ዳይሬክተር ዶክተር ዴቪድ ላቦርድ ጋር ተወያይተዋል። የኢትዮጵያን ብሔራዊ የምግብ ስትራቴጂ ከዓለም ምግብ ድርጅት ዓለም አቀፍ አሰራር ጋር በማቀናጀት በትብብር ለመስራት ተስማምተዋል። ሚኒስትር ዴኤታዋ ኢትዮጵያ በዓለም ምግብ ድርጅት ዓለም አቀፍ እቅድ ውስጥ መካተቷ አስፈላጊ መሆኑን አንስተዋል። ዶክተር ዴቪድ ላቦርድ በበኩላቸው የዓለም ምግብ ድርጅት ኢትዮጵያን በሁሉም ዘርፍ ለመደገፍ ቁርጠኛ መሆኑን ገልጸዋል። ዘገባው የግብርና ሚኒስቴር ነው። የሞጆ ወደብ የሎጂስቲክስ ማዕከል የማስፋፊያ ግንባታ በጥቂት ወራት ውስጥ እንደሚጠናቀቅ የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። በ2001 ዓ ም በ15 ሄክታር መሬት ላይ አገልግሎት መስጠት የጀመረ ሲሆን አሁን በግንባታ ላይ ያለውን የማስፋፊያ ግንባታ ጨምሮ 133 ሄክታር ስፋት እንዳለው ሚኒስቴሩ አስታውቋል። የማስፋፊያው ግንባታ ሂደት ከጥቂት ወራት በኋላ ሲጠናቀቅ የሎጂስቲክስ ዘርፍ የአገልግሎት አሰጣጥ አቅምን በከፍተኛ ደረጃ ከማሳደጉን ባሻገር ቅልጥፍናንም እንደሚጨምር ገልጿል። ዘመናዊ የሎጂስቲክስ ማዕከሉ ከባቡር መስመር ጋር እንዲገናኝ ተደርጎ በመገንባት ላይ እንደሚገኝና የቀዝቃዛ ሎጂስቲክስ መጋዘን ጨምሮ ልዩ ልዩ አገልግሎት መስጫ መሠረተ ልማቶችን በውስጡ እንደያዘ በመረጃው ተመላክቷል። ዘገባው የኢዜአ ነው።